ጽናትና ጋሽ ግርማ አሁን አንድ የተደበቀ ሚስጥር በመካከላቸው ስነመጣ በጣም ጭንቀት ላይ ናቸው። ጽናት አባቴ ምንድን ነው ሊያስጨንቀው የሚችለው? ከኔስ የደበቀው ነገር መግለጽ ያልፈለገው ነገር ምንድን ነው? ትላለች። ጋሽ ግርማም ከሷ እንደደበቁ ያስታወቅባቸዋል። ይኸውም ናትናኤል ግርማ ወደዚህ መስሪያ ቤት ከመጣ ጀምሮ ነው። ናትናኤል ግርማ ደግሞ ወይዘሮ ሩማንን ጋሽ ግርማ የት ያውቁኛል ያውቁኛል እንዴ ስት ሲል ይጠይቃታል። በፍጹም ምን ብሎ ነው የሚያውቀ ሀያ አቅም እንዴ ከማወቅ ማኮ አልፎ ከሰፈር የቀርቶ ከቤት የበረ ድረስ መጥቷ ሲላት ነገራት። እንዴ ምን ማለት ነው ይሄ ነገር? ቶሎ ሳይታወቅብን ጉዳዮቹን ማስፈጸም አለብህ ያለበለዚያ ነገሮቹ ሊከሽፉብን ነው፣ ስትል ሩማን ትጠራጠራለች። እሱም ግራ ተጋብቷል። ምክንያቱም ከበሩ ከእናቱ በር ላይ ጋሽ ግርማን ስላገኘው፣ ምን አመጣህ እዚህ ሲለው፣ አይ ዘወር ዘወር ብዬ ለመጎብኘት ነው ሲለው፣ ከሚጎበኝ ቦታ ስንት ቦታ እያለ ምን ነው ይህም መርጠህ መጣህ እያለ ናትናኤል ግርማን ይጠይቀዋል። ጋሽ ግርማ ደግሞ አይ በቃ እንዲሁ ነው። ግባ ከመጣህ አይቀር ግባና ቤት ውስጥ ያለችውን እናቴን ተዋወቃት ሲለው ግራ ተጋብቶ ተክዞ አይ አያስፈልግም በሚል ነበር የተለያየው። አሁን መስሪያ ቤት ደግሞ መጥተው ጽናትና ናትናኤል ወንድሜ እህቴ መባባል ሲጀምሩ ጋሽ ግርማን አስጨንቋቸዋል። የተደበቀው ሚስጥር የወጣ እስከሚመስላቸው ለማጣራት ተክዘው በመስሪያ ቤታቸው ላይ መቀመጥ ጀምረዋል። በቤታቸውም ውስጥ ምንም አይነት ሰላም ሳያገኙ በትካዜ እየተጓዙ ነው። ወይዘሮ ሩማንያም ከመስሪያ ቤት ድረስ መጣ፣ ምንድን ነው የሚያስጨንቅህ የሚያስተክዝህ ንገረኝ፣ ሀሳባችንን አንድ ላይ እንጋራ ስትለው በፍጹም ሮማን፣ አይደለሽም ስላላደለሽ እኔ የማንንም የራሴን ችግር ከዚህ በኋላ ለአንቺ ምን ሰውነሽ ነው ብዬ ነው ማማክር ሲሉ መልሰዋታል። ባቢና ጽናት ደግሞ ከፍቅራቸው የተነሳ ስጦታ መሰጣጣት ጀምረዋል። ብሌንና ሮቤል ደግሞ እንዲቋረጡ ወንድም የውን አትናኤል እያደረገ ነው። ግንኙነቱ ለምን ይሆን ይህ ነገር ምን ሚስጥር ቢያዝል ነው የሚለውን እስከ መጨረሻ ሁሉንም ስትከታተሉ ታገኛላችሁ። ሰላም! ለቻናሌ ተከታታዮች በሙሉ ሰላምታችሁ በያላችሁበት ይዛል። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። በእንጀራ እናቷ የምትጎዳው ጽናትን እንግዲህ ቀጣይ ፓርቲ ዘን መተናል ጽናት የአባቷ ጉዳይ እያሳሰባት ነው። በዚህ የባቢ ጉዳይ ደስ እያስባላት ስን ፍቅሯን እየገለጸላት የሰዓት ስጦታ፣ የተለያዩ ስጦታዎች እያስደሰተ ሲሰጣት ይህን ደስታዋን እንደማጣጥማ ሳትጨርስ ወደ አባቷ አይኖች ስትወረወር አባቷ የማይወጡት ጭንቀትና ህሳብ ውስጥ እንደገቡ ያስታውቃሉ። አባዬ፣ አኔኮ አንተ ያለንተ ማንም የለኝ ምንድን ምንድነው ችግ ችግርህ ለምን አትነግረኝም? ስትላቸውም በፍጹም ሊነግሯት አልቻሉም። እሷም ግራ ተጋብታለች። ናትናኤል ግርማ ደግሞ እንግዲህ ከዛ መስሪያ ቤት ተቀጥሯል። ስለ ስራውን ጉዳይ የመጣ ጋሽ ግርማን ሲያናግረው ግን አንተ የት ነው የምታቀኝ ታቀኛለሁ ወይ ሲል ይጠይቀዋል። አይ አላቅህም አለው። አይ እኔ ግን የምታቀኝ ይመስለኛል። እንዴት ነው እስኪ ስለ ህይወት ታሪክህ ንገረኝ ይለዋል። ስለ አባት ስለ እናትህ። ሂደዋል እንግዲህ ናትናኤል አባቱ መጥፎ እንደሆነና ለእናቱ አባት መፈለግ እንደማያስፈልገው የደረሰበትን የህይወት ታሪክ ለአቶ ግርማ ይነግራቸዋል። ምክንያቱም እናቴ እኔ አንድ ጊዜ ትምህርት ቤት እየተማርኩኝ አባታቸው እየተቀበሏቸው ቅፍ አድርገው ሲስሟቸው ሳይ አባት በኖረ ብዬ እመኝ ነበር። እናትን ታዲያ ጠየካትም እንዴ? ሲሉ ይጠይቁታል። አዎ በዛን ሰዓት ነበር እናቴን ቤት እጃ ጠየኳት። እናቴን ስጠይቃት ግን ስለ አባቴ ምንም መናገር አልፈለገችም። መጥፎ ነገር ከእሷ ውስጥ እንደተቀረጸ አወቅኩት። እናቴ በዛን ቀን እንግዲህ ጠዋት ታማ በሽተኛ ሆና የልብ ኬዛ አምጥታ አደረች። ከዛ በኋላ አልጋ ላይ ትገኛለች። ለዚህ ምክንያቷ የአባቴ ችግር ነው በማለት ከዚህ በኋላ ስለ አባቴ ማወቅም አልፈልግም አልኩ። እሷ ግን የአባትንም የእናትንም ፍቅር ስትሰጠኝ ቅፍ ስታረገኝ በሷ እጅ መታቀፌ ከበደኝ በአባት እጅ መታቀፍ ነበር የፈለጉት። ያ የምትወደው ምግብ ሰርችልሃለሁ ብላ እንኳ ብትለኝ በፍጹም አልተዋጠልኝም። ከዛ በኋላ ግን አባቴን ለድጋሚ ላልፈልግ አልገባሁ ብሎ ሲል ጋሽ ግርማ የሰራው ስራ አስታወሰውና እልም ብሎ በሀሳብ ሄደ። ከዛ በኋላ እንግዲህ ስራውን እየሰራ ብሌን አጋጣሚ ብሌንና ጽናትም እንደዚሁ መንገድ ላይ ሄደው ሲመለሱ እሱ ወንድሙን ቀጥሮ ይገናኛሉ። ሮቤልን ሮቤልን የታቀዋል፣ ተዋወቃላችሁ ብሎ ሲጠይቅ ሮቤል ደግሞ የባቢ ጓደኛ ናቸው ነው ያሉ ጽናት የባቢ ጓደኛ ስለሆነች ነው የማቀው። እኔ ነገረኝ፣ አትደብቀኝ፣ እውነቱን ንገረኝ ብሎ ወንድሙ ቢያፋጠውም በፍጹም ሄኑ ነበር የነገረው። ግን አሁን ወንድም አማቾቹ እናታቸው አንድ ናት አባታቸውም አንድ ነው። ማን ነው? ጋሽ ግርማ ነው። ስለዚህ ይህ ነገር ደግሞ ከእናታቸው ጋር ያለውን ቆራኛ መቆራኘት ሊያገናኛቸው ስለሆነ ከእነዚህ ሰዎች ጋራ ከዚህ በኋላ እንድትገናኝ አልፈልግም። ማፍቀር መፈቀር የሚባል ነገር በአንተና ኔ መካከል በሴቶች ላይ ማረፍ የለበትም። ቅድሚያ ለእናታችን እድል መስጠት አለብን የሚል ነገር አስተላለፈበት። እንግዲህ ብሌንን ወዷል፣ አፍቅሯል። እንዴት ነው የሚለያት የሚለውን የወንድሙን ደግሞ ቃል ለማክበር ተጨነቀ። ከዛ በኋላ እንግዲህ እሷንም ጠርቶ እኔ በጣም ወድሻለሁ። መጀመሪያም ለባቢ አማክሮት ነበር። ባቢም ለምን እንዴት ያላችሁ ግንኙነት ከብሌን ጋር ምንድን ነው? ብሌን በጣም አፍቃሪ ናት፣ ጥሩ ልጅ ናት። ልጅ ናት ወድጃት ነበር፣ ሆኖም ግን እኔ ለሱ አልገባትም ሲል ነገረው። ለምን ሲለው አይ በቃ አልገባትም። አሁን ታነገር ካታወቀ ቀስ በቀስ ሁሉ ነገር ይፈታል ቢለውም በፍጹም አልተዋጠለትም። ወንድሙ የሚያስጠነቀቀውን ነገር በማየት እሱን ጠብቆ ጠብቋት እሷንም እኔ በጣም እወድሻለሁ አፈቅርሻለሁ፣ ግን አንድ ነገር ተፈጥሯልና ይቅርታ አድርጊልኝ እኔ ላንቺ እምገባ አይደለሁም ሲላት ግራ ተጋባት። ሆኖም ግን አንድ ቀን ነገሮች ከተስተካከሉ ምን ጊዜም ግን እንደ መወድሽ ልታቂልኝ ይገባል ሲላት ግራ ተጋብታለች። ከዛ እንግዲህ መስሪያ ቤት ቁጭ ብለው ደግሞ ናትናኤል ግርማ ባለበት፣ ጽናትም ድንገት ከትምህርት ቤት አቋርጣ ትመጣለች። ወንድሜ ስትለው ናትናኤልን እህቴ ሲላት፣ ጋሽ ግርማ ፍጥንጣሉ ምን ተፈጠረ ብለው ደነገጡ። ከዛ በኋላ ምን ነው አስደነገጠ፣ አባዬ? እንዴት ለምን መጣሽ ጽናት አላት እንዴት ለመመጣሽ ትለኛለህ? አለችው። ትምህርት አቋርጠሽ ለመመጣሽ ብዬ ነው አሉ ግራ ተጋብተው። እሷ ደግሞ አይ አባዬ ምን አስደነገጠ? የአባታችን እኮ ስለገጠመ ወንድምናህት እየተባባልን ነው አለው ናትናኤል ግርማ። እንግዲህ በዚህ ጋሽ ግርማ በጣም ተደናቅጠው እንዴት ላልከኝ ተውከኝ፣ እኮ ስ በፍጹም ይቅርታ አድርጊልኝ ጽኑዬ ብለው ተመልሰው ከወንበራቸው ብድግ ብለው ጽናትን ሲስሙ ግን አንድ ወረቀት መረጃ መሬት ላይ ወደቀባቸው። ያን እንግዲህ ጽናት አይተዋለች። አንስታ ምን ምስጢር ታገኝበታለች? ከባድ ነገር ሊፈጠር ነው። ሆኖም ግን አሁን ይሄ የድርጅት ሁኔታ ሁላቸውንም እንግዲህ ሮቤልንም፣ ናትናኤልን፣ ጽናትን አንድ የሚያረጋቸው ነገር ሊከሰት ነው፣ ወይንስ ባቢ በጽናት ነው ያዞረው? ይሄን ነገር በጽናት ብቻ ከሆነ ግን የዞረው ለምን ባቢ ከዚህ በፊት ጋሽ ግርማ ምን ብለውታል? ይህ የእናቷ ነው፣ የእኔም አይደለ የጽናት የእናቷ ውርስ ነው ሲላሉት ለጽናት ይሆን ያስተላለፈው? ለጽናት ካስተላለፈ ያው የጽናቱ ነው ይቀጥላል የጽናት ካልሆነ ግን ተጋሪዎች መጥተውባታል ማለት ነው። ንብረቱን ውስጥ ለሚጋሯት ግን አባቷን እንዳያሳጧት ነው የሚፈራው። ለምን በቀል በሆዳቸው ተሸክመዋል። እነ ናትናኤል የእናታቸው አልጋ ላይ መሆን የአባታቸው ምክንያት እንደሆነ፣ ለአባታቸው ፍቅር ያጡት ልጆች እንደሆኑ፣ የተጎዱ እንደሆኑ የሚያመለክት ነገር እያስተላለፉ ስለሆነ ሮቤል እና ናትናኤልን ጽናት ስታያቸው እንዴ፣ ትተዋወቃላችሁ እንዴ? ሲለው ሮቤል ትልቅ ወንድሜ እኮ ነው አለ። ናትናኤል ብድግ አድርጎ እናንተስ ትተዋወቃላችሁ እንዴ? ሲል አዎ፣ የነ ባቢ ጓደኛ ናቸው፣ በጓደኝነት ጽናት ደግሞ የባቢ ናት የሚል መልስ ነበር የተሰጡት። ግን አንድ ነገር በውጫቸው ላይ ይነበብባቸዋል። ባቢም ሮቤልን ናትናይል፣ ስለአንተ ሮቤል ብዙ ያወራልሃል አለው። አዎ እኔ እነ ጽናት መስሪያ ቤት አዲስ የተቀጠርኩት ቅጥረኛ ነ፣ ናትናይል ሲናገር ሮቤል ደነገጠ። ከነ ጽናት መስሪያ ቤት ነው እንደ የተቀጠርከው? ሲል ወንድሙን ጠራው፣ ነገረው፣ በጣም ተደናገጠ። ከዛም ወንድምየው ለብቻው ጠራና፣ ቅድም ከነ ጽናት መስሪያ ቤት የሰራ ሆነ ስልህ ምንድን ነው ያስደነገጠ ነገር? አንተ ምንድን ነው ግንኙነት ከነሱ ሲል ጠየቀው። ጥናትና ሮማን ደግሞ ስለ አባቷ ጉዳይ እየተሳሰቡ ነበር። ምንድ ነው አባዬ የሆነ ነገር የሆነዋለ? ስትል ሮማን መስሪያ ቤት ድረስ እጄ ላናገረው ፈልግ ነበር። በፍጹም ግን አባትሽ ድብቅ ሚስትር ሊነገረኛ ቻለ። ምን አላቅም አባዬ ሰሞኑን ተቀያይሮብኛል እያለ ጽና ትጨናነቃለች ሮቤልም ናትናይልን ስለነገርከኝ እኮ ነው ከነጸላት ድርጅት መቃጠርን ሲለው እኔ እኮ የምታውቃቸው አልመሰለኝም ነበር። በሉ አልያዛችሁ ብላ ነበር ያሰነበተቻቸው። እንግዲህ አሁን እዚህ ላይ በጋሽ ግርማና በናትናይል ውስጥ ያለው ድብቅ ሚስጥር ምንድን ነው የሚለውን ቀጣይ እናያለን። ጽናትን በአባቷ መተከዝ ተጨናንቃለይ። ናትናይልስ ምን ይላል የሚለውን ቀጣይ እንመለከታለን። ከልብ ነው የማመሰግነው።